ፍራይዳይ ይገቡ አይገቡም? ዛሬ ፍራይዶዎች አይገቡም። ዛሬ ጋይስ ቪዲዮ ሰራሉ አይሰራሉ? እግዚአብሔር እንሰራሉ ጋይስ፣ አንድ ሺህ ግባ፣ ሼራችን አንድ ሺህ ግባ። ይኸው ፍሮንታና እየጠበቀ ነው ቁጭ ብሎ እየጠበቀ ነው። አሁን እናንተ አንድ ሺህ ካላስገባችሁ ግን በምን አቅሜ ነው ምልክለት? አንድ ሺህ መግባት አለበት። ለምን አይገቡም? ፍራይዲ እንትን እንትና ማነው? ፓፒ ፓፒ፣ ትንሽ እንትን ገጥሞታል ፓፒ። ትንሽ አደጋ ገጥሞታል። ይስ ሶሪ፣ ሳልነግራችሁ ቅድም ፓፒ አደጋ ገጥሞታል። ፓፒ ባምቢን የሚያፈቅራት ልጅ ማለት ጥቁሩ ያ ጥቁሩ ልጅ እሱ ትንሽ አደጋ ገጥሞት ሐኪም ቤት ነው ያለው። ችግር የማያታው ልጅ ፐርፕልዬ ከሀሙስ ጀምሮ ነው በዛኛው ምገቦ በቃ አይኔ እየታመመ ነው ላይቲንግ እያስተካከልኩ ነው ድጋሚ መነጽር ደግሞ የሆነ ሰውዬ ልክላለሁ ብሎኝ። የመኪና አደጋ ምናምን አይደለም። ኧረ በኢየሱስ ስም እንደ አንተ አደጋ ነው ከፍቅረኛው ጋር ሆኖ አንድ አልጋ ላይ ነበሩ ፓፒ እና ፍራይዴ ናይንትስ ፓፒ ማለት ነው ከፍቅረኛው ጋር ነበሩ እና ሩም ይዘው ምናምን አብረው ነበሩ ምናምን ነገር ከዛ በኋላ እንግዲህ ክስተቱ የተፈጠረው እኔ ዘበኛው ነው የነገረኝ ክስተቱ የተፈጠረው ተጣብቀው ቀረ አልወጣለህ አልወጣለህ እና እንደዚህ እንደተጣበቀ ሀኪም ቤት ነው አሉ በኢየሱስ ማሰባችሁ ከይስ እንዲህ ብሎ ሐኪም ቤት ገብቷል። አሁን እንዲህ ብሎ ሐኪም ቤት ይዘው ሄዳሉ። ምን እንዴት አድርገው ልንትል ሊያደርጉት ነው? ቆለፈ ቆለፈ ዝነኛው ቆለፈበት እና ይው አይገቡም፣ አራቱም አይገቡም። ዛሬ እንዴት እንደሚደረግ እግዚአብሔር ነው የሚያውቀው። ምን አንቀለቀለ ሲጀመራል ምን አንቀለቀለ? ፋፒ የምርህን ነው አንተ እኔ አንድ ዋቴ ሳውራ ሰምታኝ ታውቃለህ? ቆልፎበት ቆልፎ በቃ ቆለፈችበት ፓስወርድ አለው እንዲህ ሐኪም ቤት ነው ያሉት። ሐኪም ቤት ነው ያሉት እንግዲህ በምን እንደሚያወጡት እግዚአብሔር ነው የሚያውቀው። ሄኖክ ከኋላየ እየጎተተ ነበር። ሄኖክ አይ ገና ልጅ አይደለ። እኔም እኮ እሱ እኮ ነው ግራ የሚገባኝ። እንዴ ያለ እድሜያችሁ ምንድን ነው? አይንን አልተቻለም። አልተሻለኝም በዚህ በልጅነት በአፍላ እድሜው። እንዴ አይነበረም እን ፓፒ ተማር ስለህ እምቢ ብለህ ውሸት ነው ውሸት አይደለም። እንደ ድንግልናዬን ይንሳኝ የሚቀጥለው ሳምንት የምሰጠው ይንሳኝ እያልኩ አሁን ይብለን እያልኩ እንደ ምነካ ኔ ወንድም እኔ በድንግልና ቀልዳ ድንግልናዬን ይንሳኝ አልኩ። ቆለፈበት በቃ። እኔ ምን የት ፔንሲዮን ነበረ መሰለኝ። የት ፔንሲዮን ስሙ ጠፋብኝ እንጂ ሲገቡ ግን አራት መቶ ብር ነው የያዘው አሉ ሩሙ ሲገቡ ምንም ችግር አልነበረውም። ከዛ በኋላ መሀል ላይ ነው አሉ ይሄ ክፍተት የተፈጠረው። ከዛ ከቆለፈበት በኋላ ማን ነው ከቆለፈችበት በኋላ በቃ እንደዚሁ በአምቡላንስ ነው ይዘዋቸው የሄዱት። እንግዲህ ፓፒ አይዞ ደግሞ ከነ ፍሬ ሆኖ ነው። እግዚአብሔር ይማር ፓፒ ጋይ። ኤቭሪባዲ አራይፒ። ማነው አራይፒ አላልኩም። አራይፒ ለካ ለእንትን ነው፣ ሬስቲን ፒስ። ማን ነው ኛል እግዚአብሔር። እስቲ ስቲ እስቲ ስቲ ሾንታ ና። የለም እንዴ ዛሬ እንደው እንዳይገቡ ዛሬ ዛሬ ከገቡ ችግር ነው። ጌት ዌል ሱን የስ ባይዘዌይ፣ ካላመናችሁ እንትን ደቡያ በለሂሮክ ደውልለታለሁ። ከፈልጋችሁ እዚሁ ላውድ ስፒከር ላይ አድርጌ ናችሁ። እኔ እንደዚህ አይነት ነገር እንትን ብዬ አውቃለሁ። ካላምን ከው አሁን ደውልለታለሁ። ደውል ስለማትሉኝ ነው እንጂ፣ ካላመናችሁ አሁን ዊዘን ዋን ሚኒት ልዘጋው ይችላሉ። ይኑሪ ዝም ብለህ ምን እሺ ነው፣ ፍቱ እንጂ። ይደወልለታል። ተመስገን ሄሎ። ሄኔ ላይቭ ላይ ላውድ ስፒከር አድርጌ ነው የማወራህ። ፍራይዴዎች ለምንድን ነው ዛሬ የማይገባው ምናምን ነገር ሲሉኝ ያው ፓፒ ዛሬ የደረሰበትን ነገር ነግሬያቸው ነበረና ያው አላምን ስላሉኝ እንደነገርኩህ ነው። እንትኑ ተቅማጡም እንትን አላለም። ተቅማጡም ነበረበት። አይኔ እንደውም እኮ የነገርኳቸው ያንን ነው። እዛ ፔንሲዮን ይዞ አልጋ ውስጥ እንደ እንትኑ ቆለፈበት አለ። እንደ ውሻ ቁልፍ አድርጎበት በአምቡላንስ እንደወሰዳችሁት እሱም በእሱ ተላቋል። ከፍተኛ የሆነ ሸርታቴ ወይም ተቅማጥ ነው ያዘው። ምን እንደሚደረግ አላውቅም። ወደ ኮሪያ ሪፈር ተጽፎለታል በዛው በኩል

ያው እንግዲህ ደውዬ ፊት ለፊት ላውድ ስፒከር የደወሉት፣ እንግዲህ አይ ምንድን ነው እግዚአብሔር ይማረህ በሉት። በቃ አለቀ። ሌላ ምንም አያስፈልግም። እስኪ አሁን ወደ እንትናችን እንገባለን። ይህን ሰውዬ እንደው